ጋር ያሳየው ትህትና ሁሉ እግር እንዳጠበ ያን ሁሉ እንድናደርግ እሱን ወደ መምሰል ወደ እሱ ወደ ማደግ እንድናድግና ስለኛ የሞተ ስለኛ ደሙን ያፈሰሰ ሌላ እንደሌለ እንድናስብ ነው ብዬ ነው ማምነው። ቦታው ላይ ማለት ነው መጽሐፍ ቅዱስም እንደሚናገር ከዚህ ውጭ ያለው መረዳት ካለ፣ እስቲ አንተ ደግሞ እስቲ አስረዳ። አንደኛ ቆሮንጦስ ምዕራፍ 11 ቁጥር 27 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 አሁንም ሳይገባው ይህንን ህብስት የበላ ይህንን ጽዋ የጠጣ የጌታችን ስጋውና ደሙ ስለሆነ እዳ አለበት ይላል። ምን አይነት እዳ ነው ያለበት? ኦኬ አስረዳና፣ ምን አይነት እዳ እንዳለበት አንተ አስረዳን እንጂ እኔን የምጠይቃችሁ ሰው ሳያምን ነው? አይ እንዲህ ይላል መጽሐፍ ቅዱስ እኮ አይደለም። እዚህ ጋ ያለውን አሁን ቅድም መታሰቢያ ብቻ ነው መታሰቢያ ብቻ ስለሆነ ምናምን ስላልከው መታሰቢያ ለምንድነው? መታሰቢያ ለምንድ ነው? የሚያስፈርድባቸው ታዲያ እዳለበት እያለ ነው ቅዱስ ጳውሎስ። አንደኛ ቆሮንጦስ ነው የወሰዱት አሁንም ሳይገባው ይህንን ህብስት የበላ ለቆሮንጦሶች እኮ ነው የጻፈው። የቆሮንጦስ ሰዎች ምን ነበሩ? ቅዱስ ጳውሎስ በአንደኛ መልእክት የላከላቸው የቆሮንጦስ ሰዎች ክርስቲያኖች ነበሩ፣ አይደለም ለክርስቲያኖች የቆሮንጦስ ሰዎችን ስናገር ጳውሎስ በብዙ መንገድ ተናግሯል። ለምሳሌ አምነው ተጠንቋል፣ አብዬ ምንም ወለም ዘለም አንበል ሁለት መልእክታትን ለቆሮንጦስ ሰዎች ቅዱስ ጳውሎስ ቋያ እንዴ ለምሳሌ ምዕራፍ ሶስትን ሁለት መልእክታቶችን ለቆሮንጦሶች ልኮላቸዋል። የመጀመሪያው መልእክቱ ስርዓትና ሕግን ጠብቀው እንዲሄዱ ማስጠንቀቂያ የጻፈበት ክፍል ነው። ከእግዚአብሔር ከሰራት ቤተክርስቲያናዊ ከሆነ ስርዓት ውጭ እየወጡ የነበሩትን መንገድ እንዲይዙና እንዲስተካከሉ የተጻፈ መልእክት ነው። ሁለተኛው መልእክት የጻፈላቸው ደግሞ በማመስገን ሐሳዊ ከሆኑ ሐሰተኛ ሰዎች እንዲጠበቁ የተደረገ ነው። በቆሮንጦስ ቤተክርስቲያን ሁለት አይነት ሰዎች ነበሩ። ከአይሁድ ወገን የነበሩና የአማንያን ወይም ደግሞ ጣዖት ያመልኩ የነበሩ በአዲስ ኪዳን በክርስቶስ አምነው ተጠምቀው ለነበሩት ቤተክርስቲያን የተጻፈ ነው ለእነሱ ይህንን ክፍል ምን ብሎ ጻፈላቸው አሁን ሳይገባው ይህን ህብስት የበላይን ጽዋ እየጠጣ የጌታችን ስጋውና ደሙ ስለሆነ እዳለበት እያለ ነው አምነዋል ተጠምቀዋል በቆሮንጦስ ቤተክርስቲያን ውስጥ ነው ያሉት እነዚህ ሰዎች በክርስቶስ ክርስቲያን ተብለው ተጠርተዋል ነገር ግን ስርዓት እያፈረሱ ነበረ ስለዚህ የክርስቶስ ስጋ እና ደም በትክክል እየተቀበሉ ስላልነበሩ እዳ አለባችሁ እያለን ያለው እሱን አስረዳኝ። አየ ያለማመን ሁል ጊዜ እኮ እዳ ነው ስጀመር። ግን አሁን ስታነሱ የነበረው ጳውሎስ እራሱ አንድ ክፍል ላይ እኮ እንዲህ አለ የአባቱን ሚስት ጋር የተኛውን ሰው ምንድን ያለ ነፍሱ በጌታ ቀን እንዳትጠፋ ስጋውን ለሴጣን አሳልፌ ይሰጣል ይላል፣ ጳውሎስ ራሱ። አሁን ግን በጌታ አለማመን ግን አምኖ ለሚደክምና አለማመን ነው። አሁን ቅድም ሳትለዩ ስታውሩ የነበረው ወጣ መሰለኝ። የሱ የልጁ ማሳብ ነፍሱ በጌታ ቀን እንድትድን አለ ጳውሎስ። ስጋውን ለማን ነው? ለዳብሎስ ለሴጣን አሳልፌ ይሰጣል ይላል አንድ ቦታ ላይ ይሄንን ክፍል ካወቅ ምንድነው የጌታን እራት ስርዓት ነው። ትልቅ ስርዓት ነው። እና አክብረን ነው ማድረግ ያለብን። የተሰራውን ስራ በቃራኒው ላይ የተሰራውን ስራ አምኖ በስነ ስርዓቱ ካልተወሰደ አዎ፣ እዳ ነው። እኔ አምናለሁ እዳ እንደሆነ ለምን ዝም ብሎ ሌላ ስርዓት አይደለም ይሄ ጌታ ያስ አቤ ተሜ አለው። ተሜ ድምፅን አሰማ። አዳሚ አለ። አብይ ከጨረሰ ሜሳሉ ቀጥል። አዳሚ ወጥቷል። አዳሚ ይሰማል። ትሰማለህ? አሳብ ስጥበትና ዴቭ ቅድም ላይ ከኔ ጋር አንድ ሀሳብ አንስቶ ነበረ። ኔትወርክ ከሰራ እንቀጥላለን፣ ካልሆነ ግን ከአንተ ጋር ይቀጥላል። አዳሚ ቅድም ላይ እህቶች ስለነበሩ መኪና ውስጥ እነሱ ማሳየት አልፈለግኩም፣ እንትን አልኩኝ። ግን ጠቅልለው የአሁኑ ሀሳብ ላይ የመናፍቃንን ሴራ አጋልጥና፣ መልካም እንግዲህ በመጀመሪያ ደረጃ ቅዱስ ጳውሎስ መልእክታት የላከላቸው በአጠቃላይ አብያተ ክርስቲያናቶቹ በክርስቶስ አምነው የተጨመሩ ክርስቶስን የተቀበሉ በጥምቀት የክርስቶስ አካል የሆኑ ናቸው። ሮሜንን ብንመለከት ከሄዱ ወገንና ከሮማያን የነበሩ እምነት ያልነበራቸው ሰዎች አምነው በክርስቶስ የአንድ ቤተ ክርስቲያን አካል የነበሩ ነገር ግን ክርስቶስ ካስተማረው ትምህርት ውጭ ከስርዓት የወጡትን እንዲመለሱ ያስጠነቀቀበት ክፍሉ ነበር የሮም መልእክት። ሌሎቹንም ስንመለከት ለምሳሌ ገላትያን ስንመለከት ሌሎቹንም እንዳለ በአጠቃላይ ስንመለከት በክርስቶስ አምነው ነገር ግን ከስርዓት ውጭ ለነበሩት ሁሉ ካመኑ ያለ በስጋ ነቀፋ ባይኖርባቸው የእግዚአብሔር መንግስት እንደሚወርሱ የስጋ ነቀፋ ካለባቸው ግን የእግዚአብሔር መንግስት መውረስ እንደማይችሉ የተላከ ማስጠንቀቂያዎች ናቸው። ስለዚህ በዚህ በአንደኛ ቆሮንቶስ ቅድም ሲናገር የነበረው የአባቱን ሚስት ስላገባውና ዝሙትን ይፈጽም ስለነበረ ሰው ነው። ቅዱስ ጳውሎስ ስጋውን አሳልፌ ለሴጣን ሰጥቻለሁ ያለው ከቤተ ክርስቲያን እንዲወጣ ወይም እንዲወገዝ ስላስጠነቀቀ ነው። በተለይ የቆሮንጦስ ሰዎችን የመጀመሪያው ወቀሳ የሚወቀሳቸው እንደዚህ አይነት ኃጢአትንና በደልን የስጋ ፍቃድን እየፈጸሙ በመካከላችሁ ለምን ትተዋቻላችሁ በማለት ማስጠንቀቂያ እንዲሰጡ ግን በንሳ የሚመለሱ ከሆነ ግን ደጁ ክፍት እንደሚሆን የተናገረበት ክፍል ነው። ይሄ ከቅዱስ ስጋውና ደሙ ጋር የሚገናኝ አይደለም። እዚህ አንደኛ ቆሮንጦስ ላይ ምዕራፍ 11 ቁጥር 27 ላይ አሁንም ሳይገባ ይህን ህብስት የበላ ይህን ጽዋ የጠጣ የጌታችን ስጋውና ደሙ ስለሆነ እዳለበት በማለት ይናገራል። ይህ የክርስቶስ ስጋና ደም ዘላለማዊ ህይወት እንደሚሰጥ ከሞት በኋላ ትንሣኤ እንዳላቸው ሳያውቁ የሚቀበሉ ከሆንና ይህ ለትንሣኤ እጅግ የሚጠቅማቸው መሰረታዊ የሆነ ነገር እንደሆነ ሳያምኑ ለሚቀበሉ፣ በጥርጣሬ ለሚቀበሉ ሁሉ ሞት እንዳለባቸው የተናገረበት ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 48 እስከ 51 የህይወት እንጀራኔ ነኝ አባቶቻችሁ በምድረ በዳ በሉ መና በሉ ሞቱ በማለት ይናገራል። ያ ከሰማይ የወረደው ምድራዊ የሆነ እንጀራ ነው። እሱን የበሉ ሰዎች በጠቅላላ ሞቷል በማለት ከግብፅ ባርነት ነፃ በወጡበት በሳ በምድረ በዳ ላይ የበሉትን ያንን የሰማይ መና በልተው እንደሞቱ ያስታውሳቸውና በአዲስ ኪዳን የመጣሁት ግን የዘላለም ህይወት የምሰጠው እንደ አባቶቻችሁ የበሉት አይነት እንጀራ ያልሆንኩ ህይወት የሚገኝብኝ እኔ ነኝ በማለት ሰው ከእርሱ በልቶ እንደማይሞት ከሰማይ አሁን የወረደ እንጀራ ይህ ነው በማለት ከሰማይ የወረደ ይኸው እንጀራ ደግሞ እኔ ነኝ በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 58 ላይ እውነት እውነት ላቸዋል ይላል። እውነት ማለት እሱ ነው በራሱ ይምልልናል። የሰውን ልጅ ስጋ ካልበላችሁ ይላል። የሰው ልጅ ተብሎ የተጠራው በዚህ በዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ጀምሮ ስናይ ቃል ስጋ ሆነ በማለት ይናገራል። ይህ ቃል ወልድ ነው፣ ከሶስቱ አካል አንዱ ነው። ይህ ከሶስቱ አካል አንዱ የሆነው ወልድ ሰው ሆኗል። የሰው ልጅ ተብሎ ተጠርቷል። ስለዚህ የሰው ልጅ ስጋና ደም አለው። ካልበላችሁ ደሙን ካልጠጣችሁ የዘላለም ህይወት የላችሁም በማለት ይናገራል። የዘላለም ህይወት ማለት ማብቂያ የሌለው መቆሚያ የሌለው ፍጻሜ የሌለው ማለት ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው አለ። የዘላለም ህይወትን ለመኖር ከእርሱ ጋር አንድ ለመሆን በትንሳኤ ከእግዚአብሔር ጋር አንድ ሆኖ ለመተባበር የግዴታ የክርስቶስን ስጋና ደም መብላት መጠጣት እንዳለብን ይነግረናል። እኔም በኋለኛይቱ ቀን አስነሷለሁ፣ ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው በማለት ጌታችን አስረግጦ ነግሯቸዋል። ይህን ካልተቀበሉስ ግን፣ ከጨዋታ ውጭ ዴቭ ከተሜ ጋር መቀጠል ትችላለህ። ቃል ህይወት ያሰማልን። አዳምዬ ዴቭ እንኳን ደህና መጣ ወንድሜ፣ አለሁልህ። ኔትወርክ ከሰራውን ከአንተ ጋር አወራለሁ። ቅድም ላይም ኢየሱስ ክርስቶስን የሚያምኑ ወይም ደግሞ እናንተ የእናንተ ሃይማኖት፣ ሰው መንፈስ ነው ብሎ ስለሚያምን ሰው መንፈስ ከሆነ መንፈስ ፍጡር ነው ፍጡር ተቋርጠ ነበረ። ተሜ አሁን መጥተዋል። በቃ እሺ፣ ሰው መንፈስ ነው የሚል ሀሳብ ላይ ቀጥሉ አዳምዬ። በቃ ምንም ዛሬ ካልሆነ አዳምዬ እዛው ላይ ቀጥሉ፣ እዚህ ሀሳብ ላይ ቀጥሉ አዳምዬ። አንድ ወንድሜ ጋር ያው ረሀው ያው አጣማ ለመሰለኝ አዳምዬ። በቃ ቀጥሉሽ አዳምዬ፣ በቃ ሌላ ጊዜ እንገናኛለን እንደ ብዬሽ። ኔትወርክ ሲስተካከል ቀጥሉ ከአዳም ጋር። እሺ ታሜ ልደተቃል ግን የለም እንዴ ልደት ችግር የለውም ስልክ ገብቶበት ነው ሲመጣል ሲመጣ ራሱ ያሰማል ራሱ እሺ ዴቭ እንዴት አረፈድክ እግዚአብሔር ይመስገን ሰላም ነው አለን እግዚአብሔር ይመስገን እንትን ኤርፎን ካረክ ንቀለው ዴቫ ትንሽ ይርቃል ኤርፎን አላልኩም ትንሽ ስልኬ ስለሚያስቸግር ነው እና ትንሽ ጮክ እያልኩ ለማውራት ሞክራለሁ እሺ ቅድም ከአንድ ልጅ ጋር እያወራ የነበረው ሐሳብ ነበረና በስጋ ምጥ ማለት በስጋ በስጋ ምጥ እምታረገው ኃጢአት ኖርማሊ ለፍርድ ያበቃሀል ወይ የሚለውን ነገር እንትን ለማለት ነበር። ፍርድ ያስፈርድብሀል ወይስ አያስፈርድብህም? ይለው ኦልሬዲ ከዳንክ በኋላ በክርስቶስ ከዳንክ በኋላ በስጋ እምትሰራው ኃጢአት ለፍርድ ያበቃሃል ወይ ብለህ ጠይቀኸው ነበረ። ልክ ነኝ? ሐሳቡን አዎ ጠይቄዋለሁ። አሳሪ አዎ እኔ በስጋ የምትሰራው ኃጢያት ለፍርድ አያበቃህም ባይ ነኝና፣ ምክንያቱም ክርስቶስ እዚች ዓለም ላይ መቶ የሞተው መከራን የተቀበለው እኛን ከፍርድ እንዳይፈረድብን ወይም ደግሞ ከፍርድ ለማውጣት ስለዚህ በክርስቶስ አምነህ ምንም ነገር ማድረግ ትችላለህ እያልክ ነው በስጋት በክርስቶስ አምነህ ምንም ነገር ማድረግ አትችልም የማትችልበት ምክንያት ደግሞ ጸጋ የሚባል ነገር አለ እሱ ይይዛል ዴፍ እያወራን ካለ አሁን ስለማያምኑ ስላላመኑ ሰዎች ምናምን ከምናወራ ስላመኑ ሰዎች እናውራ ጥሩ ክርስቶስን የተቀበለ ሰው በስጋው ምንም ኃጢአት ቢሰራ አይፈረድበትም እያልከን ነው ምንም አይነት ስራ ደግሞ መስራት አይችልም። እንዴት መሰለህ? አሁን አንተ እኮ ይኸውልህ፣ ዴቪዬ ምርምርና ይሄ እንትኑ ምንድነው? ፊሎሶፊው ምናምን እንቶ እኔ አሁን ጥያቄ ክርስቶስን ያመነ ሰው ክርስቶስን ዳታ አላክልኝ እስኪ ዳታ አላክልኝ፣ አንሊሚት አርግልኝ። እሺ፣ ማብራት ስለጠፋ ነው። ሶሪ። አሁን ጥያቄው ዴቭ፣ ሰው በህይወቱ እያለ ሰው በህይወት እያለ ክርስቶስን ካመነ በኋላ ኃጢአት ቢሰራ በስጋው ይፈረድበታል አይፈረድበትም? እኔ ደግሞ አይፈረድበትም ካመነ፣ ያመነ ሰው አይፈረድበትም። አምኖ ኃጢአት ቢሰራ አይፈረድበትም ወይ? እኔ ስላመነ እኮ እንዴት ያመነ ሰው እንዴት ይፈረድበታል? ግን ያመነው ሰው ኃጢአት ቢሰራ በስጋው አይፈረድበትም ወይ? አሁን ምን አለ መሰለህ። አይደለም፣ አሁን የጠየቅኩህን መልስልኝ። በክርስቶስ ያመነ ሰው በክርስቶስ አምኖ እ አይፈረድበትም አልኩ። ከዛ ደግሞ ላስረዳ። ኖርማሊ አሁን የማይፈረድበት መሰለህ ስላመነ ነው የክርስቶስ መከራ አመነ ሰው አይፈረድበትም እኔ ስላመነ ሰው አይደለም አምኖ ኃጢያት ቢሰራ አይፈረድበትም ወይ ነው ጥያቄ ኃጢያት የሰራ ሰው አይፈረድበትም ወይ አይፈረድበትም ማለት ነው ኃጢያት የሰራ ስለዚህ ዝሙት አትቀጥልልኝ ዝሙት ቢሰራ አይፈረድበትም ጌይ ቢሆን አይፈረድበትም ሌዝቢያን ቢሆን አይፈረድበትም ሰው ቢገል አይፈረድበትም አይደለም ኃጢያት አንተ ስጋ ስለለበስኩ እኮ ብዙ ኃጢያቶችን ቀን በቀን ትሰራለህ አይደል? መዋሸት እኮ ጋሽ ምንም የኃጢያት ትንሽ ትልቅ የለውም። ሰው ቢገል አይፈረድበትም በክርስቶስ ስላመና አመናው። ስለዚህ አምኖ ሰው መግደል ይችላል። አሁን እያስፈራራክ አይደለም እኮ ጥያቄው፣ መጠየቅ ያለበት አምኖ ሰው መግደል ይችላል አይደል? ያልከሙ አላሳምን አልችልም የኔንም ሐሳብ ልትቀበለኝ አልችልም። እኮ አምኖ፣ ስለዚህ ያመነ ሰው ሰው መግደል ይችላል። ትስማማለህ? አይፈረድበትማ። ለምን እጨናነቃለሁ ታዲያ? አታስረዳኝ፣ መልስልኝ። ይህንን አምኖ ሰው መግደል ይችላል ወይ? ሰው መግደል ይችላል። አምኖ ሰው ቢገድል ማለት ነው። አምኖ ጌቤውንስ አይፈረድበት አምኖ ጌቢ ሆነ እዚህ ነገር ውስጥ ለመከተት እየሞከርክ ነው አውቀህ እና እኔ ደግሞ እንዳስረዳህ አይ እኔ አውቄ አይደለም አንተን እኮ ያመን አይፈረድበትም አልከኝ ስለዚህ አምኖ ጌቢውን አይፈረድበትም እሺ ጥሩ እንዳላስረዳህ ዕድል ሰጠህኝ ግን አሁን አንተ የምትለኝን ነገር አው ያልውጣ እሺ ኤስ ባሲሊዮስ ይሄ ነው ፕሮቴስታንቲዝም ማለት እሺ አምኖ ሰው መግደል ይችላል፣ አምኖ ጌ መሆን ይቻላል፣ አምኖ ሌዝቢያን መሆን ይቻላል፣ አምኖ ምንም ማድረግ ይቻላል። እሺ በእነሱ ሃይማኖት ይህ አያስፈርድም። እሺ እሺ። ሰላም ጤና ይስጥልን። ጤና ይስጥልኝ። እንዴት ነው? እግዚአብሔር ይመስገን። ያው እያዳመኳቸው ነው። አሪፍ ውይይት ነው። እኔ እንኳን ያው ለመከታተል ያልነው እሺ ምንድን ነው እምነቱት? እኔ ኦርቶዶክስ ነኝ። ያው ከዚሁ እምነት ስለሆንኩ አሁን የመለሰውን መልስ ሲሰሙ ምን ተሰማት አልደነገጡ? እና በጣም ነው የሚያሳዝነው። እና አንድ ክርስቲያን ማለት መጀመሪያ ያው በአንጾኪያ መጀመሪያ ክርስቲያን ተባሉ ይላላል የሐዋርያት ስራ ምዕራፍ 11 ቁጥር 26 መሰለኝ ባልሳሳት ክርስቲያን ሲባሉ ግን የክርስቶስን ስራ እየተከተሉ ናቸው። ይህም የሆነው በአርባ ዓመተ ምህረት ኤዲ ነውና የዛን ጊዜ እነዛ ክርስቲያኖች ሲከተሉ የክርስቶስን እያንዳንዱ ያደረጋቸውን ድርጊቶች እየተከተሉ ነው እንጂ እየመረጡ አልነበረም። እና እኔ በአጭሩ ቅዱስ ቁርባን ያልተቀበለ ክርስቲያን ክርስቲያን ሊባል እንደማይችል ምክንያቱም በመጽሐፍ ቅዱስ ላይ በተደጋጋሚ ተጽፏል። ይሄ ስጋዬም እውነተኛ ስጋ ነው ደሜም እውነተኛ መጠጥ ነው ብሎ ተናግሯል። ስለዚህ ይሄ ቀጥታ የሉተሪያን ትምህርት ስለሆነ ወደ ዘጠና አምስት ተሲሶች አሉት በነገራችን ላይ ያው ሁላችንም እንደምናውቀው ሉተር ከነዛ ውስጥ ይህንኛውን የሚቀበል ነበር። እንደውም የነሱ ጊዜ ቁርባንና ጥምቀትን ይቀበላል። የአሁኖቹ ደግሞ ጥራሻሻሽለው ቶታሊ የማይቀበሉት ነው። ሶ ማለት የምንፈልገው ክርስቲያን እንዳልሆኑ ነው። ባጭሩ የክርስቶስን ስራ የማይከተል ሰው ክርስቲያን በፍጹም ሊሆን እንደማይችል አረጋግጦ መናገር ያስፈልጋል እና እኔ ብዙም የትምህርቱ እንትን የለኝም፣ ነገር ግን ወጣት ነኝ ይፈልገው ይሄን ነገር ነው። ፕሮግራማችሁ በጣም አሪፍ ነው፣ ግን ገስት ላኩ ስትባሉ ዝም ብላችሁ ኦርቶዶክሳውያን ላኩ አልተባላችሁም። እና ገዝታ አትላኩ። ከዚህ በኋላ ኦርቶዶክሳውያን ለመሰላችሁ እንማማርበት። ልክ ደግሞ ለእናንተ ደግሞ ፕሮግራም ስንይዝ ደግሞ ገብታችሁ እንማማራለን። በጌታ ፍቅር ነው። ጠይቃቸው ኦርቶዶክሳውያን እና፣ እሺ በሉ አዳሚ ቀጥሉ፣ ከአብይ ጋር እሺ የኔ ስብ ይሰማል? አለ አባይ አዎ፣ ይሰማል። ቅድም አንድ ወንድም ገብቶ የዳነ ሰው ድህነቱን አያጣም አለ። ቢፈልግ ወንድ ሆኖ ወንድ ያገባ፣ ቢፈልግ ሴት ሆና ሴት ብታገባ፣ ምንም ቢሆን ችግር የለውም ድህነቱን አያጣም አለ። አንድ ፕሮቴስታንት ገብቶ የእናንተ አስተምህሮ እንደዛው ነው። አባይ፣ አይ ምን ላል መሰለህ መጽሐፍ ቅዱስ በእኔ ያለው ፍሬ የማያፈራ አባቴ ይቆርጧል ይላል እንኳን ፍሬ አለማፍራት እንኳን ያስቆርጣል በእኛ ትምህርት እንጂ እንዲህ ያለ እርኩስ ትምህርት የለንም አይወክልንም ዝም ብሎ ሰው ሲገባ ይሄ ነው ጴንጤ ሲል ነው ያናደደኝ ሆነት ተሰማኝ ይሄ ነው እንጂ ጴንጤ ያለበት ትልቁ ምክንያት ምን መሰለ ይኸውልህ ቆይ አንድ ጊዜ ይሄ ነው ጴንጤ ያለበት ትልቁ ምክንያት ከምን የተነሳ መሰለ አብይ ፕሮቴስታንቲዝም ብዙ አይነት አስተምህሮ አላቸው ፕሮቴስታንቲዝም አሁን የወንጌል አማኝነን በሚል ጥላ ስር ውስጥ አትገቡ። አሁን ለምሳሌ ያክል ዴቭ ቅድም ላይ ምን አለ? በትልቁ ላርጋ አዳምዬ ምን አለ? ሚውት ላርገልህ ሚዩት አርጌላለው ቀደም የተናገረውን ቅዱስ ጳውሎስ ምን ብሎ እንዳስረዳ የሚያሳይ የመጽሐፍ ቅዱስ ክፍል ነው። በመንፈስ ኑሩ እንጂ የስጋችሁን ፍቃድ አታድርጉ። ላመኑ ሰዎች የተላከ ነው፣ ለገላትያ ሰዎች አምነው ለነበሩ ግን ለስጋ ፍቃዳቸው ለተገዙት። በመንፈስ ኑሩ እንጂ የስጋችሁን ፍቃድ አታድርጉ። ስጋ መንፈስ የማይሻውን ይሻልና ስጋ መንፈስ የማይሻውን ይሻልና መንፈስም ስጋ የማይሻውን ይሻልና፣ የምትሹትንም እንዳታደርጉ እርስ በርሳችሁ ይጣላሉ። የመንፈስ ፍቃድ የምትከተሉ ከሆናችሁ ከኦሪት ወጥታችኋል። የስጋንም ስራ ይታወቃል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ ጥናት ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መገዳደል እያለ ይዘረዝራቸዋል እነዚህን ክፍሎች። ስለዚህ ይህን የስጋ ፈቃድ የሚያደርጉ ሰዎች ምንድ ነው የሚሆኑት? ለምንድ ነው እየዘረዘራቸው ያለው? እነዚህ ያመኑ ናቸው። የገላትያ ሰዎች አምነው ግን በእነዚህ ጉዳይ ውስጥ የተገኙ ሰው ስለነበሩ ቅዱስ ጳውሎስ መልእክት ልኮላቸው። ስለዚህ እነዚህ ሰዎች ምንድ ነው የሚሆኑት? ምን እያላቸው ነው ያለው? በኢየሱስ ክርስቶስ ያመኑ ግን ሰውነታቸውን ከምኞትና ከኃጢአት ለዩ። አሁንም በመንፈስ ኑሩ፣ በመንፈስ እንመላለስ፣ ክሮችን እንሆን፣ እርስ በርሳችን እንተማማ አንተማማ እርስ በርሳችንም አንቀናና በማለት ያስቀምጣል። ይህን ካደረጉስ ግን ሞት አለ። ቅድም ያወራንበት ክፍል የዘላለም ፍርድ እንደሚፈርድባቸው ያስቀምጣል። ነገር ግን ያመነ ሰው ይሄንን ቢያደርግ ምን አይልም፣ አይሞትም፣ ችግር የለውም የሚል አይነት ትምህርት ከክርስቶስ ትምህርት አይደለም። ሐዋርያውም አላስተማረም። ማንም አስተምሮም አያውቅም። እሺ፣ አንድ ጥያቄ አለኝ ላንተ። ድምጼ ከተሰማ ሰንድሮስ እየሰማሁ ነው። ምንድነው አሁን አይደለ? አጣርተን ማለፍ ስላለብን ነው። እና ምንድነው ያልኩህ ይሄ ነው። ፕሮቴስታንት አልክ እና ትክክል አይደለም። ለምን መሰለህ? አንድ መሪጌታ ወይ አንድ ደብተራ ጥንቆላ ይጠነቅላል እና ሰው ይገላል፣ ይዘርፋል፣ የማየውን ነገር ያደርጋል። ይሄ ነው ኦርቶዶክስ ቢባል ደስ ይላል። ስላልሆነች ኦርቶዶክስ። እሺ ሁለታችሁ አውሩ። አንተና ዴቭ አውሩ። እሱ ፕሮቴስታንት ነው። ሁለታችሁ አውሩ። እስኪ ሁለታችሁ ተነጋገሩና ተናገሩ። ወደ እኔ እናንተ አንተ መልስልኝ። ኦርቶዶክስን በአንድ ሁለታችሁ ተነጋገሩ። ሁለታችሁ ሁለታችሁ እርስ በርስ ተነጋገሩ። የእሱ ትምህርት እንደዚህ ከሆነ እኔ ቆይ ቀበለው ወንጌላችንም እኔ አይቀበልም ቅድም ያው እንዳ ቃሉን ተናገርኩ እንጂ እንደ እንዳስረዳ እድል አላገኘውም ነበረ። አስረዳው። ለአብይ ለኔ አይደለም። አሁን ሁለታችሁ ተነጋገሩ። አንተ ያልከውና አብይ ይቃወማል። ስለዚህ ሁለታችሁ በአንድ ዶክትሪን ውስጥ ነው ያላችሁት አለን ስላላችሁ፣ ስለዚህ ሁለታችሁ ተማመኑ መጀመሪያ። እሺ ምን አለ መሰለህ ስጋን የለበሰው ሁሉ ካጢያት እንትን አይደለም፣ ካጢያት የራቀ ሰው አይደለም። እኔ በመጀመሪያ ደረጃ ጴንጤ አይደለሁም፣ ኦርቶዶክስም አይደለሁም። ሃይማኖት የለኝም። ሃይማኖት እንዲከተል መጽሐፍ ቅዱስ ስለማያዘኝ ሃይማኖት የለኝም። ነገር ግን ቅድም ባላችሁ ታሳ ቅድም በባወራ ነው ሃይማኖት ከሌለ ምን ሰራለ ታዲያ እሺ፣ ያ ላውራ እንደ ውጣ አቤል ልጨርስ፣ ሃይማኖት ከሌለ ውጣ። አየህ፣ እኔ ለዚህ ነው አቢ